ነጽ አብራቅ 1 ጴጥሮስ የእግዚአብሔርን ታላቅ ምሕረት የገለጸው እንዴት ነው ሁለት? በኩል ያለው ሕያው ተስፋ ምንድነው? 3 ለአምላክ ሕዝቦች ቃል የተገባው ርስት የትኛው ነው አራት አማኞች በእግዚአብሔር ኃይል የሚጠበቁት እንዴት ነው አምስት ፈተናዎች ሐዘን ሳይሆን ደስታ የሚያመጡት ለምንድን ነው? እምነት እንደ ተፈተነ ወርቅ የነጠረው እንዴት ነው? ሰባት የእውነተኛ እምነት ውጤት ምንድን ነው? አንደኛ 1 አንድ ጴጥሮስ 1:3 እስከ 9 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራም ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን ክብርንና ውዳሴን እንዲያስገኝላችሁ ነው። እርሱንም ሳትታዩት ትወድዱታላችሁ። አሁን ባታዩትም በርሱ ታምናላችሁ፣ መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል። ዘጠኝ የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። እንጸልይ የሰማይ አባት ሆይ ስለ ታላቅ ምሕረትህ አመሰግንሃለሁ። በኢየሱስ ትንሣኤ አዲስ ስለወለድክ እናመሰግናለን። የማይጠፋ ህያው ተስፋ ባርከኸናል። ቃል ኪዳኖችህ ንጹህ ናቸው፣ ያልረከሱ እና ዘላለማዊ ናቸው። ፈተናዎች በመጡ ጊዜ እንኳን ኃይልህ ይደግፈኛል። በስቃዬም ቢሆን እንድደሰት እርዳኝ እምነቴን እንደ ወርቅ ጠንካራና እውነት አጥራ ልቤ በፍቅር ጸንቶ ይኑር ባላይህም አምናለሁ በማይገለጽ እና በሚያምር ደስታ ሙላኝ! ነፍሴ በምትሰጠው ማዳን ትረፍ በኢየሱስ ስም አምናለሁ ጸልያለሁ አሜን